ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ እያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እየሆናችሁ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ እያደረጋችሁ ከእኛ ጋር ቆይታ እንድታደርጉ በአክብሮት በድጋሚ እየገለጽኩኝ ጀሚል ከ ፋታር ላደረክልን የሱፐር ታንክስ ድጋፍ ከልብ ከልብ እያመሰገንን ሌሎቻችሁም ተሳትፏችሁ እንድታደርጉ በአክብሮት እንጋብዛለን። በቀጥታ በድጋሚ ወደ ሰሜን ለንደን እንመለሳለን። በስታንፎርድ ብሪጅ አዲሱ ፈራሚ ሌም ዴላፕን ትኩረት እናደርጋለን። የሌም ዴላፕን ፕሮግራም ለመስራት ያቀን ነው። እንግዲህ ከቀናት በፊት ነበር በተደራራቢ ፕሮግራሞች እና በግል ጉዳዮች ልናደርሳችሁ አልቻንም ነገር ግን በይበልጥ ምቹ እንዲሆን ያደረገው ደግሞ ተጫዋቹ የመጀመሪያ ግብ ማስቆጠሩ ነው በክለብ ወርልድ ካፕ። ሊም ዴላፕ ለኤንዞ ማሪስካ ተስማሚ አጥቂ ነው ወይ? ከሆነስ የኒኮላስ ጃክሰን ጉዳይስ? አሰልጣኙ በውድድር ዓመቱ መጠናቀቂያ አካባቢ ለእኔ ትክክለኛው አጥቂ ወይም የእኔ ዘጠኝ ቁጥር ኒኮላስ ጃክሰን ነው ብለዋል። ነገር ግን እውነታው የሚነግረን ደግሞ ሊየም ዴላፕ ሌንዞ ማሬስካ ተገቢው ወይም የሚፈልጉት አጥቂ አይነት እንደሆነ የታየበት የአጭር ደቂቃ ቆይታ የረጅም ጊዜ የስፔሽታውን ብቃት በቼልሲ ቤት የሚደገም ከሆነ በተለምዶ ቼልሲ ቤት አንድ የሚታመን እንደ ከርስ ወይም እንደ ባዕድ አምልኮ ወይም ተደጋጋሚ ታሪክ በመፈጠሩ ያን ጉዳይ ሁሉ ያነሱታል። ያ ጉዳይ ይፈጠራል ይፈጠራል ቼልሲ ቤት ተደጋገመና አንዳንድ ተያያዥ ጉዳዮችን አብሮ ያነሳሉ። በቼልሲ ቤት በዘጠኝ ቁጥር ማሊያ ዘጠኝ ቁጥር አጥቂ ሆኖ የሚጫወት ተጫዋች ውጤታማ አይሆን ተብሎ እንደ ባህል ተለመደ። ከፈርናንዶ ቶሬስ አንስቶ ከዛ ቀደም ብሎ በኬዝማን የጀመረ ይሄ ታሪክ እንግዲህ ቼልሲ ቤት ይነገራል በተደጋጋሚ። እነ አልቫሮ ሞራታ፣ ሂጓይን፣ በርካታ አጥቂዎች ከዛም በኋላ የመጡ በዘጠኝ ቁጥር ማሊያ በቼልሲ ቤት ሊሳካላቸው አልቻለም። አሁን ግን ሊም ዴላፕ በመጀመሪያው ጨዋታ በክለብ ወርልድ ካፕ ግብ የሆነ ኳስ ለኤንዞ ፈርናንዴስ አሲስት አደረገ። በፍሉሚኔንሴ ጨዋታ ቼልሲ እንደ ቡድን ጥሩ አልነበረም። በመጨረሻ ጨዋታ ግን ባስደናቂ አጨራረስ ግብ አስቆጠረ። ሌም ዴላፕ ውስጥ ከዛች አጨራርስ በመነሳት ቼልሲ የሚፈልገውን ኳሊቲ በመጨረሻው ጨዋታ ተጋጣሚው ማን ይሁን፣ ቼልሲ ከተጋጣሚው ጋር ያለው ንጽጽር ከየትኛውም ክለብ ጋር ቼልሲ ሊጫወት ይችላል። የአንድ አጥቂ አጨራርስ ግን ዓይን ውስጥ የሚገባ ወይም የዛ ተጫዋች ፊኒሺንግ ኳሊቲ የተጫዋቹን እምክ ችሎታ ያሳያል። ተጋጣሚ በድሪል አይደለም። ተጫዋቹ የሚያገባው ሜዳ ውስጥ ባለ ከተቃራኒ ሌላ 11 ጋር ባደረገው ጨዋታ ነው እና የሊም ዴላፕን ጉዳይ ኤንዞ ማሬስካ በዛሬ አምስት ስድስት ዓመት ቀደም ብሎ ያዩትን እምቃቅም ዛሬ ላይ እሳቸውን በፕሮፌሽናል ማኔጅመንት ማናጀር ሆኖ በተሾሙበት ሌም ዴላፕም እድገቱን ጠብቆ በጥሩ ሌቨል ላይ ያለ በድጋሚ የተገናኙበት የስታንፎርድ ብሪጅ ግንኙነት ነው። ያሳደጉትን ተጫዋች በድጋሚ ሲያገኙ ለአሰልጣኙ አንድ የሚያቀልላቸው ትልቅ የቤት ስራ አለ የመግባባትና አንድ ስቴፕ ቀደም ብሎ የመሻገር ወይም ወደ ራሳቸው ሲስተም ይህን ተጫዋች ለማምጣት አዲስ ግንኙነት አይደለም አዲስ ጥምረት አይደለም የሚፈጥሩት ይህንኑ ተጫዋች እድገቱን ሲከታተሉና ዛሬ ላይ ለደረሰው ደረጃ ትልቁ አስተዋጽኦ መሰረት የጣሉት ዛሬ ላይ እሱ አሰልጣኝ ኤንዞ ማሬስካ ናቸው። አንድ ቼልሲ ኤንዞ ማሬስካ ከመምጣታቸውም ቀደም ብሎ፣ ኤንዞ ማሬስካ ከመጡም በኋላ እያደረገ ያለው የተለመደ ስራ አለ። በቼልሲ ቤት ኮል ፓልመር፣ ሮሚዮ ላቪያ፣ ሌም ዴላፕ፣ ጀይደን ሳንቾ፣ ፊልፎደን እነዚህ አምስቱ ተጫዋቾች የማንቸስተር ሲቲ የአካዳሚ ውጤት ናቸው። እነዚህን አምስት ተጫዋቾች ደግሞ በጋራ ያሰለጠኑት አሰልጣኝ ኤንዞ ማሬስካ ናቸው። ኤሊት ፉትቦል ዴቨሎፕመንት ማዕረግ ይዘው በስራ አስኪያጅነት ሲሰሩ፣ ሲቲ ቤት የታዳጊዎች ማዕከል ዋና ሆነው እንዲሁም በአሰልጣኝነት በሚመሩበት ወቅት እነዚህ ተጫዋቾች ለላቀ ደረጃ እንደሚደርሱና ለወደፊት በትላልቅ ውድድሮች ላይ ስማቸው ከፍ ብሎ ሊጠራ እንደሚችል ያን የሰጡትን አንድ ኢንተርቪው በማምጣት አሁን ላይ በሚዲያው በኩል ዶኩመንተሪ እየተሰራ ነበር። በቅርብ ሳምንት በፉትቦል ትሬስ ተመልክታችሁ ከሆነ ይሄ ኢንትሮ እየተለቀቀ ነው። እነዚህ ተጫዋቾችን አሁን ብትመለከቱ ሳንቾ በውሰት መጥቷል። ኤንዞ ማሬስካጋ ፓልመር አለ፣ ላቪያ አለ፣ ሊየም ዴላፕ አለ። እነዚህ ሶስት ተጫዋቾች ደግሞ በጋራ ፓልመር፣ ሌም ዴላፕ፣ ሮሚዮ ላቪያ ሶስቱ በማንቸስተር ደርቢ ከአስራ ሰባት አመት በታች በእነዚህ ሶስት ተጫዋቾች ግብ ስድስት ለአንድ ማንቸስተር ዩናይትድን አሸንፈዋል። ማንቸስተር ሲቲ ማለት እነዚህ ሶስት ተጫዋቾች እንግዲህ አሁን ላይ በጋራ ከኢንዞ ማሬስካ ጋር ነው የሚሰሩት። ስለዚህ ለኢንዞ ማሬስካ አንዱን ስራቸውን ከሚያቀልላቸው ጉዳዮች መካከል ያሳደጓቸውን ተጫዋቾችን በድጋሚ ማግኘታቸው ነው። ሌላኛው ጉዳይ እንግዲህ ቼልሲ ለሁለት ተከታታይ የውድድር አመት ያደከመው ወይም ቼልሲ በድጋሚ ገበያ ላይ አጥቂ እንዲመለከት ያስገደደው የኒኮላስ ጃክሰን አንደኛ ብቃት፣ ሁለተኛ ዲሲፕሊን ነው። ተጫዋቹ እንደምታውቁት በክለብ ወርልድ ካፕም በድጋሚ ከፍሉሚኔንሴ ጋር በቀይ ካርድ በመውጣት ክለቡን ዋጋ አስከፍሏል፣ ላልተገባ ውጤት እንዲመዘገብ ምክንያት ሆኖ ቼልሲ ሶስተኛውን ጨዋታ አሸንፎ ሆኖ ወደ ቀጣዩ ዙር ማለፍ የቻለው። ሊም ዴላፕ እና ኒኮላስ ጃክሰን ተቀራራቢ እድሜ ላይ የሚገኙ ነገር ግን በተለያየ ስታንዳርድ ተጫውተው የመጡ ወደ ቼልሲ ተጫዋቾች ናቸው። ጃክሰን በላሊጋ፣ ሊም ዴላፕ ደግሞ በዚሁ በእንግሊዝ ምድር በቻምፒዮንሺፕ ነው። ነገር ግን ለፈተናም ለእድገትም ብቃትን አውጥቶ ለመጠቀም ከኳስ ጋር ባለው ቁርኝት የሊግ አጠቃላይ አይደንቲቲ ከተመለከትን የኒኮላስ ጃክሰን ፈጥኖ መብሰል ወይም ማደግ የሚጠበቅ ነው ከሊየም ዴላፕ በላይ። ምክንያቱም የእንግሊዝ እግር ኳስ ከፍጥነት ጉልበት በኋላ ነው ቴክኒክ የሚያተኩረው፣ የስፔን እግር ኳስ ግን ከቴክኒክ በኋላ ነው። እነዚህን ጉዳዮችን አስከትሎ ይዞ የሚመጣው ስለዚህ፣ አንድ ተጫዋች ቀደም ብሎ ቴክኒኩ ላይ ከተሰራ የራሱን እምቅ አቅም አውጥቶ ለማሳየት አይቸገርም። አንዳንድ ተጫዋቾች ደግሞ ሳይሰራባቸው በተፈጥሮ ባላቸው አቅም የመረዳት ብቃታቸው የላቀ ሆኖ ቀደም ብሎ መብሰልን ደግሞ ያሳያሉ፣ ያለ እድሜያቸውም ከፍ ብሎ። አሁን ስለ ሁለቱ ተጫዋቾች ንጽጽርና ሌም ዴላፕ በቼልሲ ቤት ከኒኮላስ ጃክሰን ጋር ቢፎካከር ኤንዞ ማሬስካ የቱን ተጫዋች ያስቀድማሉ የሚለው ጉዳይ ሊያወያየን ይገባል። ግን የዴላፕ አቅም በአጨራረሱ ታይቶ በስፒሽ ታውን ያስመዘገበው ቁጥር ከኒኮላስ ጃክሰን ካገኘው ደቂቃ እና በተለይ ሊም ዴላፕ የሚጫወተው ከነማንጋ እንደሆነ ስታንዳርዱ ኒኮላስ ጃክሰን ደግሞ ከነ ኔቶ ማድዌኬ፣ ኮል ፓልመር፣ ሳንቾ እነዚህ ተጫዋቾች ባሉበት ስብስብ ውስጥ ያስቆጠሩ የግብ ብዛት ያገኘው ኤክስጂ ያስመዘገበው ኤክስጂ እና በዌስት ማኬና የሚሰለጥነው ስፒሽ ታውን ያውም በባክስሪ በሚጫወት ስብስብ ውስጥ እንደ ፉልባክ ሳይሆን እንደ ዊንግ ባክ ሳይሆን እንደ ፉልባክ የሚጫወቱ ተከላካዮች ባሉበት ቡድን ውስጥ ከፔናሊቲ ውጭ ስላስቆጠራቸው ግቦች እና በኤክስፔክትድ ጎል ሲነጻጸር ከሊጉ በወረደ ቡድን ውስጥ ሆኖ የተጫዋች የተወሰነ ስቴጅ ከኒኮላስ ጃክሰን የተሻለ የሆነበትን ቁጥሮችም የሚያሳዩበት ሁኔታ አለና። አሁን እስቲ ስለዚህ እንግሊዛዊ ተጫዋች እና ስለ ኒኮላስ ጃክሰን ቼልሲም በፊት መስመር በኩል ማን ሊመራ ይችላል በቀጣይ የውድድር ዓመት እንመለከታለን። ነገር ግን ነገራቶች ለሊየም ዴላፕ የተመቻቹ ይመስላል አጀማመሩ ተቀይሮ በገባ ጨዋታ አሲስት አደረገ በመጨረሻው ጨዋታ ግብ ሲያስቆጥር ቼልሲ በተቃራኒው የቡድኑ ዋና አጥቂ አገልግሎት እያገኘ አይደለም በዲስፕሊን ስለዚህ አንዳንድ ተጫዋቾች እንዲህ አይነት አጋጣሚ ሲጠቀሙ በክለቡ ያላቸው እምነት የላቀ እያደገ እያደገ ይመጣል ወደ ጠንካራ የነጥብ ውድድሮች ደግሞ ሲገቡ ይሄ ጉዳይ ለተጫዋቾች በራስ መተማመን ይፈጥራል። ቀደም ብሎ በውድድር አመት ውስጥ እንዲህ አይነት ከውድድር አመቱ ቀደም ብሎ በሚደረግ ቅድሜ የውድድር ጊዜ ዝግጅት እንደነዚህ አይነት ውድድሮች ላይ ራሳቸውን ሲያወጡ አውጥተው ሲያሳዩ ለትልቁ ውድድር በቂ የመዘጋጀት በራስ መተማመን ይፈጥራል። ታዲያ ሌም ዴላፕን ቼልሲ የኒኮላስ ጃክሰን ያክል ቢታገስ የተሻለ ነገር ያገኛል አያገኝም? ቀጣይ የውድድር አመት ኤንዞ ማሬስካ እንደሚባለው ከሆነ ሶስተኛ አጥቂ መጥቶ ሶስቱን አፎካክረው ጃክሰንን ወደ ዊንግ አውጥተው ዴላፕና አንዱን አጥቂ አፈራርቀው የሚጠቀሙ ከሆነ አጥቂ ሲያስፈርሙ በሁለቱ የውድድር ዓመቱ የሚጀምሩ ከሆነ ዴላፕ ምን ያክል በቼልሲ ቤት ነጥሮ ሊወጣ ይችላል? አጀማመሩ ግን ከተጠበቀው በላይ እንደሆነ ነው። ዘገባዎች የሚያሳዩት ለዚህ ደግሞ መነሻየው ነው። ሌሎች አጥቂዎች ከጀመሩት የቼልሲ ቤት ሕይወት የዴላፕ የተዋጣለት እንደሆነ ያነሳሉ። አሁን የተጫዋቹ የሰላሳ ሰባት የፕሪሚየር ሊግ ጨዋታ አስራ ሁለት ግብ ነው ያስቆጠረው። ከአስራ ሁለቱ አስሩ ደግሞ ከፔናሊቲ ውጭ ናቸው። ከፔናሊቲ ውጭ መሆኑ ብቻ ሳይሆን የእሱ አስራ ሁለት ግቦች የተቆጠሩት በኤክስፔክትድ ጎል ዘጠኝ ነጥብ ሶስት ነው። አሁን ዘጠኝ ነጥብ ሶስት ከኤክስፔክትድ ጎል ተጫዋቹ አሥራ ሁለት ግብ አስቆጥሯል ከዘጠኝ ነጥብ ሶስት ይሄ ማለት ሁለት ነጥብ ሰባት ኦቨር ፐርፎርም አድርጓል ማለት ነው በኤክስጂ። ለዚህ ደግሞ አንዱ ማሳያ ተጫዋቹ ካደረገበት ደቂቃ ወይም ሜዳ ውስጥ ከቆየበት ደቂቃ አይደለም ያደረጋቸውን ሙከራዎች ቁጥር ስትመለከቱ የዛ የእሱ የሚጫወትበት ቡድን የማጥቃት ስትራክቸር ምን ያክል የደዳከመ እንደሆነ እንመለከታለን። ይሄ ተጫዋች በራሱ ጥረት ወይም ጥረቱን ያለውን አቅም አውጥቶ አሳይቶ በችሎታው ወደ ቼልሲ እንደመጣ አንዳንድ ቁጥራዊ መረጃዎች ያሳያሉ። ለምሳሌ ሊያም ዴላፕ አርባ ስምንት ኢላማቸውን የጠበቁ ሙከራዎችን አድርጓል። ኢላማቸውን የጠበቁ አርባ ስምንት ሙከራዎች ከነዚህም ውስጥ ሰላሳ ስድስቱ ከፔናልቲ ቦክስ ውስጥ የተደረጉ ሙከራዎች ናቸው። ከሰላሳ ስድስቱ ደግሞ ተጫዋቹ ሀያውን ሙከራ ያደረገው በቀጥታ ከተጋጣሚ ግብ ጠባቂ ጋር ፊት ለፊት ተገናኝቶ ነው። ከነዚህ ውስጥ ነው አስሩን ያስቆጠረው። ይሄ ቁጥር ደግሞ ወደ ኒኮላስ ጃክሰን ከሄደ ቼልሲን ነጥብ ጭምር ያሳጡ ትላልቅ ቢግ ቻንሶችን ስቷል። ቢግ ቻንስን ኮንቨርት የማድረግ ሬታቸው የሁለቱ ተጫዋች ሲነጻጸር ደግሞ ሊያም ዴላፕ ምናልባት ለቼልሲ ተገቢው። አሁን የተጫዋቾችን ብቃት የሚለኩበት የራሳቸውን ኳሊቲ መለኪያ አለ። ለምሳሌ አጨራረሳቸው፣ ትሬኒንግ ለሚያሳዩት ትጋት ይሄ የሚያሰራቸው እያንዳንዱን ታክቲክ ቶሎ መቀበል፣ ቶሎ መተግበር ጉዳይ እንዳለ ሆኖ የመጀመሪያው ስቴጅ ሰላሳ ስምንት በመቶ አንድ ተጫዋች ለምርት አስራ አንድነት እንዲታጭ ከሚያደርጉ ምክንያቶች የተጫዋቹን የብቃት የሚለካበት እነዚህ ቁጥሮች ናቸው። ቡድኑ ቢግቻንስ ለምሳሌ በጨዋታ አምስት ክሬት ቢያደርግ ከአምስቱን ሁለቱ ይሄ አጥቂ ቢያገኝና ሶስቱን ቀሪ የቡድኑ ዘጠኝ ተጫዋቾች ሜዳ ውስጥ የሚንቀሳቀሱ ቢያገኙ ከሶስቱ አንዱን ቢያንስ አንዱን ቻንስ ሶስት ተጫዋች አንዱን ቻንስ ሶስት ተጫዋች በተናጥል ቢያገኝ ቡድኑ ከተገኙ አምስት ቻንሶች ውስጥ ሁለት ነጥብ አምስቱን የማስቆጠር እድል አለው። ይሄ አታኪንግ ሲኮንስ ሲሰሩ ማለት ነው እና የሊየም ዴላፕ የማጥቃት እና ቢግ ቻንሶችን ወደ ግብ የመቀየር አቅም የተጫዋቹን ከፍተኛ ጥረት ከኒኮላስ ጃክሰን አባካኝነት ጋር ነው አሁን ያነጻጽሩት። እዚህ ጋር ደግሞ ኦፕታ በሌም ዴላፕ በፈረመበት ወቅት ይዞ የወጣው አንድ ትልቅ ቁጥራዊ መረጃ አለ። ቼልሲ በፕሪሚየር ሊጉ በብቸኝነት የተበለጠው በኤክስፔክትድ ጎል በኤክስጂ በሻምፒዮናው ሊቨርፑል ብቻ ነው። 83 ነጥብ አምስት የኤንዞ ማሬስካ ቡድን 7 ነጥብ ሁለት ኤክስፔክትድ ጎል ይዞ ነው ያጠናቀቀው። ክሪስታል ፓላስ ወደ ኔጌቲቭ ኤክስፔክትድ ጎል፣ ማንቸስተር ዩናይትድ፣ ሳውዛምፕተን አንደር ፐርፎርም አድርገው ነው በኤክሲጂ ያጠናቀቁት። እዛ ጋር ቀደም ብዬ የጠቀስኩላችሁ ሁለት ነጥብ ሰባት ኦቨር ፐርፎርም አድርጓል በኤክሲጂ። ለምዴላፕ ይህ ትልቅ ቁጥር ነው። ስለዚህ ቼልሲ ውስጥ ኤክሲጂዎች ም ለግብ የቀረቡ እድሎች ክሬት ይደረጋሉ፣ ግን እነዚህ ወደ ግብ የመቀየራቸው ወይም ሾት ኮንቨርጅነሬት ኮንቨርጅነሬታቸው ሲለካ ደግሞ በኔጌቲቭ ስምንት ነጥብ ሁለት በሊጉ አስረኛ ነው የተቀመጠው። ቼልሲ ደግሞ ይሄ ከባድ ነው ይሄ ቁጥር በተለይ አጥቂን በዘጠኝ ቁጥር ለያዘ እንደ ኒኮላስ አይነት አትሌቲክ ለሆነ በዛ ላይ ጉልበት፣ ፍጥነት አሁን ተጫዋቹ ላይ የተወሰኑ ቅመሞች መሰራት ነው የሚፈልገው። ግን ቼልሲ ደግሞ ታጋሽ ቡድን አይደለም። ለየትኛውም አጥቂ የሚፈለገውን ክፍያ ይከፍላል። ያ አጥቂ ብቁ ካልሆነ ሸኝቶ ሌላ አጥቂ ይሞክራል። ቼልሲ መቶ ሚሊዮን ፓውንድ ወይ 50 ሚሊዮን ፓውንድ መክሰርን አዳብት አድርጓል። አሁን ሮሜሉ ሉካኩ በዘጠና ሰባት ሚሊዮን ፓውንድ ነው የመጣው። የኪሳራ ዝውውር ነው። ግን ቼልሲ ሌላ አጥቂም ይሞክራል ከሉካኩም በኋላ። እና የኒኮላስ ጃክሰን ዋጋ የሚያስከፍል እንቅስቃሴ በቼልሲ ቤት ሁለት የውድድር አመት ነው የታየው። አንድ የውድድር አመት ቢሆን ጊዜ ይሰጠው እስከሚላመድ፣ አሁን ሁለት ነው። ቡድኑ 61 ግብ ነው ያስቆጠረው፣ ግን ያስመዘገበው ኤክሲጂ 70 ነጥብ ሁለት ነው ይሄ ማለት ከ ግቡ በላይ ኤክስጂ አስመዝግቧል። ሊቨርፑል ለምሳሌ 89 ግብ ነው ያስቆጠረው በፕሪሚየር ሊጉ ያስመዘገበው ኤክስጂ ግን 83 ነጥብ ሁለት ነው። ስለዚህ ያስቆጠረው ግብ ከኤክስፔክትድ ጎሉ ይበልጣል ማለት ነው። ቼልሲ ግን ያስቆጠረው ግብ ያንሳል ከኤክስፔክትድ ጎሉ። ስለዚህ ይሄ ቡድን ቻንስ ክሬት የማድረግ ችግር የለበትም የማስቆጠር እንጂ። ለዚህ ደግሞ ተጠያቂ የሚሆነው የመጀመሪያው ተጫዋች ኒኮላስ ጃክሰን ተጫዋቹ በሰላሳ ጨዋታ አስር ግብ ነው ያስቆጠረው። ይሄ ደግሞ በ2024 2025 12.3 ኤክስጂዎች ላይ ነው 10 ግብ ያስቆጠረው። ሊዮም ዴላፕ ግን ለ12 ግብ የፈጀበት ኤክስጂ 9.3 ነው። የሚጫወትበት ክለብ የወረደው ስፒችታውን መሆኑን መዘንጋት የለብን። ከግምት ውስጥ በማስገባት ቻንስ ክሬት በማድረግ በእያንዳንዱ ቁጥር ብትመለከቱ ከሳውዛምፕተን ቢበልጥ ነው ግን ቼልሲ እዚህ ጋር የክሬት ያደረጋቸው ኤክሲጆች ለግብ የቀረቡ ኳሶች በሊጉ ማለት ኤክስፔክትድ ጎሉ የዚህን ደረጃ ሆኖ ቡድኑ ግብ የማስቆጠሬቱ ደግሞ በግማሽ ሲያንስ፣ ቼልሲ በፊት መስመሩ በኩል እነ ሂጎይ ኬትኬን ቪክተር ጌሪኬስን እነ ቪክተር ኦሲሜንን ገበያ ላይ ባይፈልግ አይገርም ብዙ አጥቂዎችን ለማስፈረም ፍላጎት ስላለው እና ከዚህ ጋር በተያያዘ አንደር ፐርፎርሙ በማድረግ በኤክሲጂ ደግሞ በሁለቱም የውድድር አመት ወደ ቼልሲ ከተዘዋወረበት ጊዜ አንስቶ የኒኮላስ ጃክሰን ግራፍ ተገቢ አይደለም ነው የሚለው ዘገባው። ለምሳሌ በ14 ጎሎችን ለማስቆጠር በ2023/24 ይሄ ተጫዋች ያስመዘገበው ኤክሲጂ 18 ነጥብ ሰባት ኤክሲጂ ነው። ይሄ በጣም ብዙ ነው። ልዩነቱ ይሄ በማላቸው ያለውን የኤክስጂ፣ ይሄ ማለት ወደ አራት ኤክስጂ አካባቢ ኒኮላስ ጃክሰን ማስቆጠር ነበረበት ማለት ነው። ወደ አራት ነጥብ ሰባት ይሄ ወደ ግብ ብትቀይሩት ራሱ በርካታ ግብ ነው የሚሆነው። ወደ ሰባት ስምንት ግብ ይሆናል፣ ይሄን ኤክስጂ ብትቀይሩት እና ተጫዋቹ አንደር ፐርፎርም ነው እና እንትናው በር ነው የሚያደርገው ነው ይሄ ዘገባ የሚለውና ትልቁ የሊያም ዴላፕ አቅም የተገኘውን እድል የመግደል ነው። ደካማው የኒኮላስ ጃክሰን ብቃት ደግሞ የተገኘውን እድል ማባከን ነው። ከኒኮላስ ጃክሰን ድክመት ውስጥ የሊያም ዴላፕ ጥንካሪያውን ቼልሲ ቤት መጣ። ኤንዞ ማሬስካ በአንድ ወቅት አንድ አስተያየት ሰጥተው ነበር። በቼልሲ ቤት ምናልባት ካለፉት ጊዜያት ከፈረሙ አጥቂዎች በብቸኝነት ከክንፍ ተነስቶ መጫወት የሚችል ተጫዋች ኒኮላስ ጃክሰን ነው የሚል አስተያየት ሰጥተዋል። ይሄ ተጨማሪ ኃይል የፊት መስመር የማጥቃት እንቅስቃሴ ለመጨመር ሲፈልጉ ጃክሰንን ከክንፍ ማስነሳት እንደሚፈልጉ ጥቆማ ሰጥተዋል። ይሄ ታክቲክ ምናልባት ሀያ ሀያ አምስት ሀያ ስድስት የሚመጣው የውድድር ዓመት ሊተገበር ይችላል። ማሬስካ ሲጀምር ዴላፕን ስለሚያውቁት በጣም የዚህን ተጫዋች ዝውውር አንገብጋቢ አድርገው ነው ለቸልሲ ኃላፊዎች የነገሯቸው። በወቅቱ ዘገባውን አንስተን ነበር። ቼልሲ ዴላፕን እንዲያስፈርምላቸው በደንብ ዝውውሩን ሲገፋፉ እንደነበር እና ቼልሲ በፍጥነት ነው ዝውውሩን ከማንቸስተር ዩናይትድ ሃይጃክ አድርገው ያስፈረሙት። እና እስቲ የሁለቱን ተጫዋቾችን አንዳንድ ንጽጽር እንመልከት። ዴላፕ ሰላሳ ሰባት ጨዋታ ጃክሰን ሰላሳ ጨዋታ አድርገዋል። ዴላፕ 12 አስቆጠረ። ጃክሰን 10 አስቆጠረ። ዴላፕ ሁለት አሲስት፣ ጃክሰን አምስት አሲስት በጨዋታ በኤክስጂ ዴላፕ 0 ነጥብ 42 ጃክሰን 0 ነጥብ 51 ያስመዘግባሉ። በሙከራ በኩል ዴላፕ 2 ነጥብ 3 ሙከራ ያደርጋል። ጃክሰን 3 ነጥብ 1 እነዚህ ቁጥሮች እንደ ቲም ፐርፎርማንስ ከተመለከታችሁ ትክክለኛ ቁጥር ነው። ለምን ጃክሰን በተሻለ ኳሊቲ ውስጥ ነው የሚገኘው። እንደ ቡድን ደግሞ ቼልሲ የኮል ፓልመር አይነት አስደናቂ ተጫዋች ክሬቲቪቲ አቅሙ ከፍ ያለ ተጫዋች አለ። ቡድን ውስጥ ኔቶ፣ ማድዌኬ፣ ሳንቾ አማራጩ ቼልሲ ሰፊ ነው። አማካይ ስፍራ ላይ የነሮሚዮ ላቪያ፣ ኤንዞ ፈርናንዴዝ፣ ሞሲ ካሴዶ ጥራቱ ከስፒችታውን ጋር ይወዳደር ያ ተጫዋች ግን በደካማ ቡድን ውስጥ ሆኖ ከኒኮላስ ጃክሰን የተሻለ ትልቅ። ማለት አንድ አጥቂ የሚመዘንበት የሚለካበት የመጀመሪያ ትልቁ ስታንዳርድ ሾት ኮንቨርዥን ሬቱ ነው። ካገኛቸው አንድም ይሁን ሃያም መቶም እድል ሊሆን ይችላል ከተገኘ አጋጣሚ ውስጥ ሾት ኮንቨርዥን ሬቱ የዛ ተጫዋች ምን ያክል ነው? ይሄ የሙከራ አቅሙ ወደ ግብ የመቀየር እድሉ ምን ያክል ነው? የሚለው አጥቂ የሚመለመልበት ትልቁ ክራይቴሪያ ይሄ ነው። አሁን በሾት ኮንቨርዥን ሬት ሊያም ዴላፕ 18 ነጥብ 7 ነው ሾት ኮንቨርዥን ሬቱ፣ ኒኮላስ ጃክሰን 12 ነጥብ 3 ነው። በመሃላቸው ያለው ጋፕ በጣም ሰፊ በጣም ትልቅ ሰፊ ነው። ይሄ ደግሞ ቁጥር ሊያም ዴላፕ በአነስተኛ ሙከራ የተሳካ ውጤታማነትን ያስመዘግባል ነው ሪፖርቱ የሚለው ስለዚህ፣ የተጫዋች ይህን እድል ተጠቅሞ በቼልሲ ቤት ይህን ብቃቱን አውጥቶ የሚያሳይ ከሆነ ተጫዋቹ እንግዲህ የተዋጣለት ተጫዋች ይሆናል ተብሎ ይጠበቃል። አንድ የሌም ዴላፕ እንደ ትልቅ ቴክኒክ የሚያነሱት የተጫዋቹ አንድ አቅም አለ ማለት ቴክኒክ ሳይሆን ለእንግሊዝ እግር ኳስ የተመቻቸ ማለት የተፈጠረ ተጫዋች ነው የሚሉበት አንድ የአጥቂ ኳሊቲ አለው ተጫዋቹ። ለፕሬሲንግ ይመቻል፣ በትክክል የዘጠኝ ቁጥር ተፈጥሯዊ ተጫዋች ነው፣ ወይም በእንግሊዝ ባህል ያደገ የዘጠኝ ቁጥር ተጫዋች ነው እና ከዚህ ቁጥሮች ውስጥ አንድ በተለየ ሁኔታ የተነሳው እንደ አጥቂ አራት መቶ አስራ ሶስት ዱዌልሶችን አሸነፈ። አራት መቶ አስራ ሶስት ዱዌልሶችን ማሸነፍ ማለት ይሄ በተለምዶ በሀገራችን የሚባለው የታጋይ አጥቂ ወይም ይሄ የአንድ ለአንድ ግንኙነቶችን በቴክኒክ ሳይሆን ታግሎ ፈጥኖ በጉልበት ናን አተራምሶ ሄዶ የሚያገባ አይነት ፈጣን አጥቂ ማለት ነው እና በተጋጣሚ መጫወቻ ክልል ውስጥ ሃይ ተርኖቨር ሃይ ፕሬዥር ቲሙ እንዲያደርግ ፋይናል ሰርድ ላይ በመፍጠር በስፒሽታውን ደረጃ ተጫውቶ፣ ነገር ግን ከዶሚኒኮ ሶላንኬ እና ከአሌክሳንደር ኢሳክ በመቀጠል ሶስተኛ ነው። አራት መቶ አስራ አንድ ሃይ ፕሬዥር ተጋጣሚ ላይ ጫና በመፍጠር እና ከኳስ ውጪ አምስት መቶ ዘጠና አራት ኦፍ ዘ ቦል ሩጫዎችን ያደረገ ተጫዋቹ ዊኒንግ ፐርሰንቴጁ ከፍ ያለ ኳስን የማሸነፍ ሬቱና የአንድላንድ ግንኙነቶችን በተቃና ሁኔታ የሚያሳካ እንግዲህ፣ በቼልሲ የዘጠኝ ቁጥር ማሊያ ተሰጥቶ ታምኖበት በክለብ ወርልድ ካፕ ነው የሚገኘው። የመጨረሻውን ጨዋታ በነጩ ማሊያ ያስቆጠራትን ግብ ግን በደንብ ተመልከቱ። የተጫዋቹን አቅምና የፊኒሽንግ ኳሊቲን ያሳየው ግብ። ጠባቂው እኮ ከፖዚሽኑ ላይ አለቀቀም፣ ማለት በቆመበት ነው በቆመበት ፖዚሽኑ ላይ ነው ያስቆጠረው። ኳሷን ሁሉ አልተመለከተ፣ ግን ኳሷ ኃይል አልነበራትም። ግብ ጠባቂው ለመውደቅ በማይመቸው ፖዚሽን ላይ ነው ዴላፕ ያስቆጠረውና እና የተጫዋቹ አባት እንግዲህ በእንግሊዝ እግር ኳስ በፓርላማ ደረጃ መነጋገሪያ የነበረ አባት ነው። የሩዲ ዴላፕ ልጅ ነው ይሄ። አርሴን ቤንገር በአንድ ወቅት የእንግሊዝን እግር ኳስ በጣም የተቹበት ትልቁ አስተያየት ነበር። ዴላፕ የስቶክ ሲቲ ተጫዋች የነበረ በጅሩ ወርዋራ ተጋጣሚ ላይ የአየር ላይ ኳስ ጫና በመፍጠር እንዲሁም በእጁ ወርውሮ ግቦችን ያስቆጠረ አርሴናል ያስቆጥሯል። ዌስት ሃም ላይ ሶስት ኳሶችን በጅሩ ወራ ያስቆጥሯል። ያ የቶሚ ፑልስ አስቀያሚው ስቶክሲቲ ዋናው የማጥቃት እንቅስቃሴ የቆሙ ኳሶች ናቸው። እንዲሁም በጊዜውም ከምናስታውሰው አንዳንድ አጋጣሚዎች መካከል በግሌ ማስታውሰው ከስቶክ ሲቲ ተጫዋቾች ውስጥ ዘጠኙ ቁመታቸው አንድ ሜትር ከዘጠና አንድ በላይ ነው። የርዝመታቸው እና በጣም ረጃ እነ ሾክሮስ ምናምን የነበሩ እነ ፒተር ክራውች የነበሩበት ስብስብ ውስጥና ለነዚህ ተጫዋቾች ኳስ በማድረስ በእጅ በመረብ የሚታወቀው ሩዴላፕ ነው። የእሱ ልጅ ነው እንግዲህ ሊምዴላፕ አባትዬው አባትየው የቀኝ ፉል ባክ ነው እንደምታውቁት፣ በአንድ ወቅት ለእንግሊዝ ብሔራዊ ቡድን ፋቢዮ ካፔሎ ጠርቶት ነበር። እና የሚያስገርም ይሄ ተጫዋች እንግዲህ በማንቸስተር ሲቲ አካዳሚ ተይዞ ተቃንቶ በጥሩ ሁኔታ ያው ለቼልሲ የዘጠኝ ቁጥር አጥቂ ስፍራ መሪ ሆኖ ዛሬ ላይ ብቅ ብሏል። ለኒኮላስ ጃክሰን ግን ቦታውን ለማስጠበቅ እንደ ልጁ አቅም ከተመለከትን ቀጣይ የውድድር ዓመት ለጃክሰን ከባድ ነው። እዚህ ቦታ ላይ ጠንካራ ተፎካካሪ ወጣት፣ ፍላጎት ያለው ድል የተራበ ያውም እንግሊዛዊ በእንግሊዛዊ ቅኝት ያደገ የእንግሊዛዊ ባህል ያለው አጥቂ ተብሎ የሚነገርለትን አጥቂ እንግዲህ ለኒኮላስ ጃክሰን አዲስ ተፎካካሪ ቼልሲ ቤት መጥቷል። ይሄ ተጫዋች በክለብ ወርልድ ካፕ ለመጀመሪያ ጊዜ ያስቆጠራትን ግብ ድጋሚ ተመልከቱ፣ የአጨራረስ ብቃቱን ዴላፕን እስቲ በቀጣይ የውድድር ዓመት ደግሞ በደም እናያለን። በክለብ ወርልድ ካፕ ቼልሲ ምን ያክል ርቀት ይሄዳል፣ ተጫዋች ውስጥ ራሱን ያሳያል፣ በተለይ በቀጣይ ፊለት ጨዋታዎች ጃክሰን በቅጣት ምክንያት አይሰለፍም ስለዚህ ሊያም ዴላፕ ነው ቦታውን ተክቶ የሚገባው ያኔ በደንብ ተጫዋቹን ለማየት ያመቸናል። የተለየ ደግሞ አዲስ ነገር ካለ ደግሞ በሌላ መረጃ ወደ እናንተ እንመጣለን በሶስት ፕሮግራሞች ሀሙስን ከእናንተ ጋር ቆይታ ያደረግን በክርስቲያን ኖርጋርድ ዝውውር እና በአርሴናል ዙሪያ የሊቨርፑል የመጨረሻ የታጩ ሶስቱ የፊት መስመር አማራጮች ሊቨርፑል ለማስፈረም በገበያው ላይ ሶስቱን ኢላማ አድርጎ እየሰራ ነው የሚገኘው። የመጨረሻው ፕሮግራማችን እንግዲህ እንግሊዛዊ ብልየም ዴላፕ ለኤንዞ ማሬስካ ጭንቃቸውን ሊቀንስ እንግዲህ፣ ስታንፎርድ ብሪጅ የደረሰው አጥቂ ፊኒሽንግ አስደንቆን፣ ከተጫዋቹ ጀርባ ያለው የዝውውር ሂደት ቼልሲዎች ለምን እንደፈለጉ ለምን እንደመረጡት በአካዳሚ ባሰለጠኑት አሰልጣኝ ዳግም የሚሰለጥኑ ዴላፕ ኮዱ በቼልሲ ቤት ተስፋ ሰጥቷል በጎ አጀማመር አድርጓል ያዝልቅለት ነው የምንለው ቼልሲ እና ዴላፕ ቀጣይ ውድድር ዓመት ምን ሊመስል ይችላል አብረን በጋራ እናያለን የኒኮላስ ጃክሰን አስተማማኝ አለመሆን ለዚህ ተጫዋች ተጨማሪ እድል እንዲያገኝ የተለያዩ ሂደቶችን ይፈጥራል በቀጣይ ሁለት ጨዋታዎች እንግዲህ ቼልሲ በአጥቂነት የሚጠቀመው እንግሊዛዊውን ሌም ዴላፕ ነው። ያ ደግሞ በደንብ የተጫዋቹን ብቃት ለመገምገም ያመቸናል። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ ድጋፍ አድርጉ በሱፐር ታንክስ። ጀሚል ላደረክልን የሱፐር ታንክስ ድጋፍ ከልብ ከልብ እያመሰገንን ሐሙስን ከእናንተ ጋር በእንዲህ መልኩ ቆይታ ያደረግን። ሰላም ቆዩ።